አይነ ኮሎ ወገበ ጅንጅን እንዲህ አትሉነ። አይነ ኮሎ ወገበ ፋራ ፋራሌጅ ብራዘር ብሮ ፋራ ማለት ምንድን ነው ግን? ፋርመር ነኝ ፋራ ግን አይደለሁም። ፉጭት ኮምፖርት ይፈልጋለሁ። ኮምፒውተር ነው ኮምፒውተር ኦ ኮምፒውተር ትፈልጋለህ?

ብለው ታፕ ታፐር፣ አንቺ ፋሚሊዎችን አትናገሪ፣ በመድኃኒዓለም እንዴ! ምን አሰረሽ ነው ፋሚሊዎች? እንዴት እግዚአብሔር በኮንፊደንስ እንደዚህ ብለሃል? እዚህ ጀመር ፋሚሊ የለህም አንተ? አዎ አዎ፣ እኔ ጋ ቅድም እነ ወልደ ጊዮርጊስ ነበሩ። ከዛ አንቺን ማስቀጣት አልፈለጉም ወጡ። ቢያስቀጡሽ እሷ ትቀጫለሽ። ያው እረቀጣለሁ እንዴ። ቲሸርት ከፍ አድርጊያት ማርዬ። እንደዚህ ነው መልበስ፣ ሞዷ ነው ተዋት ልበስ። ምን አገባችሁ? እነሱን ነው መጣችሁ። ከፈለጋችሁ ከሌቤል ኮሚል ስጡ። እሱ ቤት አታሰቅቁት። እንደዚህ እየሰጣችሁ ፉጨትዬ እንድትናገሩት አልፈልግም። ባይዘቡ ፋሚሊዎች ምትሆኑ ይደብረኛል። ባያስቀጣ ፋሚሊ ፋሚሊ አይደለም አንዷ አለን የአንቺ ነገር ቤተሰብ ሲታብታብ አድርጉ በደንብ ጨረሱ፣ ጨረሱ እንጂ ገና ገና ጉብል እኮ ናት። እሷ እኮ አንድ አበባ። ጋይስ፣ አንድ ሰው አንድ አበባ። ቤተሰብ፣ አንድ አበባ። እዚህ ያላችሁ ቤተሰብ፣ አንድ ሰው አንድ አበባ። እኔም አዲስ አበባ ያለው አጎቴ ነው የላከልኝ

እስኪ አስገጡኝ አስገጡኝ። እስኪ አንጆሪስ ቢያስጡ ችግር የለውም። የአሌክሳንደር ሸር ላድርግላት፣ አድርግላት፣ አድርግ እስኪ አድርግ። እኔ ዛሬ እንደው ሳልቅ እንደው ቀጠይ ነው እንወጣታለን። እስኪ ሁለት መቶ ሰው አለ። በቃ ዝም ብለህ ቁጭ ብሎ ድማሽን እንደው ቁጭ ብሎ የሚያየት